ከክርስቶስ ልደት በፊት ከ4000 እስከ 1000 ዓመት ባለው ጊዜ ውስጥ ጤፍ በሰሜን ኢትዮጵያ እንደተገኘ የተለያዩ የታሪክ ድርሳናትና መረጃዎች ያስረዳሉ። በመጀመሪያ ጊዜ በኢትዮጵያውያን አርሶ አደሮች አማካኝነት እንደተገኘ የሚነገርለት ጤፍ በ8000 እና በ5000 ዓመት መካከል ደግሞ ከሰሜኑ የአገሪቱ ክፍል ወደ መሃል ሀገር በመስፋፋት ለእንስሳት ምግብነት ይውል እንደነበር መረጃዎች ያመለክታሉ። በትግርኛ ጣፍ፣ በኦሮምኛ ጣፊ፣ በአማርኛ ጤፍ እየተባለ የሚጠራው ሰብል እንደ ቡና ሁሉ ጤፍንም ኢትዮጵያ ምናን የሚያበረከተችው ምርጥ ሰብል መሆኑን ብዙዎች ይስማሙበታል። በቅርቡ የእርሻና ተፈጥሮ ሀብት ሚኒስቴር ባወጣው መረጃ መሰረት በአገሪቱ ካለው ቆዳ ስፋት ከ3.1 ሚሊዮን ሄክታር በላይ ጤፍ እንደሚመረትበት ያመለክታል። ይህ ማለት በየዓመቱ አርሶ አደሩ 44 ሚሊዮን ኩንታል ያመርታል ማለት ነው። ጤፍ ከ1800 እስከ 2100 ሜትር ከፍታ ከ450 እስከ 550 ሚሊ ሜትር በሚደርስ ዝናብ ከ10 እስከ 27 ዲግሪ ሴንቲግሬድ በሚሆን ሙቀት ይበቅላል። እንደ ሲኤንኤን የአንድ ወቅት ዘገባ 6.5 ሚሊዮን የሚሆኑ የኢትዮጵያ አርሶ አደሮች ጤፍ በማምረት ይተዳደራሉ። ይህ ማለት የጤፍና የኢትዮጵያውያን ቁርኝት ለረጅም ዓመታት የቆየ መሆኑ ያሳያል። መጀመሪያም ልብሳችን፣ ቀለባችን፣ ጉርሳችን እንግዲህ ጤፍናል አለሱ ይሆን ነገር የለም ሲጀመር ጀምሮ በኛ ዕድሜ እንደው ተወለድኩ ጀምሬ ጤፍ እንግዲህ ትምጣት አላውቅም እንጂ ጤፍ ዋና እንግዲህ ልብስ ጉርስ ዋናው ለኢትዮጵያ ሁሉ እንግዲህ ዋና የት ገንዘቧ ኢትዮጵያ የምትባለ ጤፍ ናት። እየተሸጋገረ ሲወርድ ሲዋርድ፣ በሌላ በኩል በኤርትራ በደቡብ አፍሪካ፣ በአሜሪካ፣ በአውስትራሊያ፣ ካናዳ፣ ኔዘርላንድ፣ ስፔን እና ህንድ ጤፍ እየተመረተ ለምግብነት እንደሚቀርብ ተረጋግጠዋል። በዓለማችን የሚገኘው እና ዘጠና በመቶ የሚሆነውን ጤፍ ግን በኢትዮጵያ እንደሚመረት መረጃዎች ያመለክታሉ። ከአምሳ ሚሊዮን ህዝብ በላይም ደግሞ ጤፍን ለምግብነት ይጠቀማል። በተለያየ ጊዜ የተካሄዱ ጥናቶች የጤፍ ዝርያዎች የተለያዩ መሆናቸውን ቢያሳዩም በዋናነት የጥቁር፣ የነጭ፣ የቀይና የሰርገኛ የጤፍ አይነቶች በግንባር ቀደምትነት የሚጠቀሱ ናቸው። ጤፍና ኢትዮጵያውያን የረዥም ጊዜ ታሪክ እንዳላቸው ሁሉ ጤፍ የማንነታቸው መለያም ነው። ለእኛ ጤፍ ሁለመናችን ነው። ውሃ እንደሚጠማን ጤፍም ሪባና ያስፈልገናል ማለት ነው። ስለዚህ ጤፍ ማለት ለእኛ ትልቅ ነገር ነው። የምናገኝበት የምንበላ የምንኖርበት ነገር ነው ማለት ነው። ጤፍ የኢትዮጵያ ነው ይታወቃል። በታሪክም ጤፍ የኢትዮጵያ ነው እናውቀዋለን። ጤፍ ማለት ለኛ እናት ማለት ነው አሁን ከእናት ብዙ ነገር ይገኛል እንግዲህ ከጤፍ የምናገኘው ሁሉም ነገር ከጤፍ ስለሆነ ጤፍ እንደ እናታችን ነው እኛ የምናየው ጤፍ አገራችን በሀገራችን የበቀለ ና አገር በቀል የሆነ ሰብል መሆኑ ይታወቃል ይህም የሆነበት እንግዲህ እኛ ስላልን ሳይሆን እውቁ ተመራማሪ ራሻዊ ተመራማሪ ቫቪሎቭ የሚባለው አጠቃላይ የሰብሎችን መገኛ እና ተለያይነት በሚያጠናበት ጽሁፍ ላይ ጤፍ እዚሁ ሀገራችን መጥቶ ጤፍ ኢትዮጵያ ውስጥ መገኛ እንደሆነ ኢትዮጵያ ውስጥ እንደበቀለ እና የኢትዮጵያ አርሶ አደሮችም ለብዙ ሺህ ዓመታት ሲያበቅሉት እንደኖረ ጽሁፍ አረጋግጧል። የነገሰው ጨለማ በብርሃን ተተክቶ የውሾች ጫጫታ ዝማሬ እስኪሰማ ድረስ ለአብናን ጠፍጥፎ ሊጠቀም ደከመኝ ሰለቸኝ የማያውቀው የሀገራችን አርሶ አደር የጠዋት ቁሩን የቀን ሀሩሩን ተቋቁሞ ጤፍ ማምረቱን ቀጥሎበታል። ጤፍ እንጀራ ሆኖ በገበታ እስከሚቀርብ ድረስ ብዙ ልፋትን ይጠይቃል። ድካሙንም በቃላት ለመግለጽ ያስቸግራል። እንደ መሬቱ አይነት በተደጋጋሚ መሬቱ ይታረሳል፣ ይለሰለሳል። ከዚያም መዝራት መጎልጎሉ አጨዳውና ውቅያው ቀጥሎ ጎተራ ከገባ በኋላ ደግሞ በእንስቶቻችን እጅ ቆንጆ እንጀራ እስከሚሆን ድረስ ልፋቱና ድካሙ የዋዛ አይደለም። እድሜ ለቴክኖሎጂ አሁን ቀረ እንጂ ድሮድሮ ጤፉን ለእንጀራ ለማዘጋጀት በእጅ ወፍጮ መጠቀሙ ድሮ ወፍጮ ነበር። ድርብ ድርብ ሙሉ ይፈጭ ነበር። አሁን ደግሞ ባቡር መጣልን። ይኸውም በጣም ሸጋ ሴት ናት፣ እንዲህ ያለ ወፍጮ ማስቀመጧ። እንደውም ቢሄዱ ወፍጮ ይገኝ አይመስለኝም። ጤፉንም ነፍቼ እኔው አበጥሬ እኔው ፈጫጭቼ አሁን ቂጣ ጋግሬ ላደርሳት እያየ ይህና ጎታ ተገባ። ወዲያ አውጥተን ነፍተን አበጥረን ከዚህ ዋዲ ወፍጮ የት እንወስድና ተፈይቶ ይመጣል። ተፈይቶ መጥቶ እንደብተዋለን። ወፍራሙ እንደብትና አሁን ሶስት ቀን አራት ቀን ሆነ በኋላ ውሃ እናፈላና እናቀጥነዋለን። እሽት አሁን ፍሬ ጤፍት ሆነ ኑጥ ጤፍት ሆነ ወሃ ያነሳል። የፈላ ውሃ ደግመ እናረግበታለን። እንጀራ፣ ሸጋ እንጀራ ይሆናል። እንዴ ጤፉ እንዴ ፍሬ እንታል ሆነም የሙቅ ውሃ የማያነሳም እንጀራው ማያምርም ስለዚህም ነው እና ኑጡ ጤፍ የሚለይ እንግዲህ በውሃ ሙቅ ማንሳት ነው። እንጀሮም ሸጋ ይሆናል እና ድካማ የት ሀገር ነው። የሴት ድካማ ደግሞ ደብተን አቀጥናን ደግሞ ሳስ ስንቀርብ ያለው ጭስ የት ሀገር አይደለም። ድካማችን ለረዥም ዓመታት ብዙም ያልተዘመረለት የጤፍ ዘር በብረት ማዕድንና ሌሎች ተያያዥ ንጥረ ነገሮች የበለጸገ በመሆኑ በሌሎች አገሮች ዘንድ ተፈላጊነቱ እያደገ መምጣቱን ዴሊ ሰባህ የተባለ ድረገጽ ዘገባ ያመለክታል። የጤፍ ዱቄት ብቻውን ወይም እንዳስፈላጊነቱ ከሌላ ዱቄት ጋር ተቀይጦ ለፒዛ፣ ለፓንኬክ፣ ለመኮሮኒ፣ ለፓስታ፣ ቴላቴሊ፣ ኖዱስ፣ ለአዛኛና ለሌሎችም እንደሚሆን መረጃዎች ይጠቁማሉ። የጤፍን ጉዳይ ባለም አቀፍ ደረጃ ከፍተኛ እውቅና ባላቸው መገናኛ ብዙሃን ሳይቀር እንደ ኒውዮርክ ታይምስ፣ ዋሽንግተን ፖስት፣ ቢቢሲ፣ ዴልሜይል እና ሌሎችም እየተቀባበሉት መዘገብ መጀመራቸው ሌላው አነጋጋሪ ጉዳይ ነው። ዛሬ በአሜሪካና በአውሮፓ ከተሞች ፓንኬኮችና በርገሮች በጤፍ መስራትና መብላት መጀመሩ በሰፊው ይነገራል። አንዳንድ መገናኛ ብዙሃን ደግሞ የኢትዮጵያ ጤፍ በመጪዎቹ ጥቂት ዓመታት ዋናው ተፈላጊ ምግብ እንደሚሆን በተደጋጋሚ እየጻፉ ናቸው። የጤፍ ጥቅም ራሱን የቻለ ጥናት የሚያስፈልገው ቢሆንም ከሌሎች ሰብሎች በተለየ ሁኔታ እንደ ስነ ምህዳሩና ያው የንብረት ተለዋዋጭነት ሁኔታ ለማምረትም ምቹ የሆነ ሰብል መሆኑ ልዩ ያደርገዋል። ጤፍ ብዙ ጥቅሞች አሉት። አንደኛው ምንድን ነው? በሀገራችን ጤፍ ከዜሮ ሜትር አልቲቱድ ማለት ከባህር ጠለል ጀምሮ እስከ 3 ሺህ ሜትር እስከ ከፍታ ድረስ ሊበቅል የሚችል የሰብል አይነት ነው። ስለዚህ ብዙ ነገሮችን የእርጥበት ማነስን የእርጥበት መጨመርን ሙቀትን ቀዘቃዜን ተቋቁሞ ሰርቫይቭ አድርጎ ምርት የሚሰጥ ሰብል ነው። ስለዚህ በዚህ ምክንያት አርሶ አደሮች ጤፍን ለብዙ ሺህ ዓመታት ያቆዩት ለዚህ ነው። የጤፍ የጤና ጠቀሜታ በዓለም ላይ በከፍተኛ ሁኔታ ደረጃ እየተወደደ የመጣ ነው። የያዛቸው ንጥረ ነገሮች ብዛት የተለያዩ በሽታዎች ላይ ከካንሰር ማንሳር ለሰውነት ቁመና ማማር ለመሳሰሉት ነገሮች በዚህ ምክንያት ከታዋቂ ሰዎች ጀምሮ ሴሌብሪቲዎች፣ አትሌቶች ጤፍ ላይ ከፍተኛ ትኩረት እያደረጉን እየተጠቀሙ ነው። ጤፍን በተመለከተ አንደኛ ግሉቲን ፍሪ ነው። ምንም አይነት ለሰውነት መጥፎ ነገር የለው። በጣም መልካም የሆነ ለሰው ልጆች ተስማሚ የሆነ የሰው ልጆችን አጠቃላይ የጤና ሁኔታ የማያቃውስ እና በተለይም ደግሞ በሌላው ዓለም የሚሰጋበት የግሉቲን ችግር በጤፍ ውስጥ የሌለ ከመሆኑ ጋር ተያይዞ በአብዛኛው ዓለም በአሁኑ ሰዓት ጤፍን በከፍተኛ ሁኔታ እየፈለገው ይገኛል። የተመቸው እንኳ ለዘላለም አንድ ቀን አንድ ቀን አግኝቸው በሬ በአሁኑ ወቅት ብሏል። ጤፍ ግሎቲን ተብሎ ከሚጠራው በተለይ ስንዴ ውስጥ ከሚገኘው ንጥረ ነገር የጸዳ በመሆኑ የዓለም ሕዝብ ከጉልቲን ነጻ የሆነ ጤፍ ላይ ትኩረቱን በኢትዮጵያና በአንድ የሆላንድ ኤችፒኤፍ አይ በተሰኘ ድርጅት መካከል በተደረገ ስምምነት መሰረት 12 አይነት የኢትዮጵያ የጤፍ ዝርያዎች ላይ ምርምር እንዲያደርግ ተፈቅዶለት ነበር። የምርምር ስምምነቱ ለኤችፒኤፍአይ ለተባለ ድርጅት ጤፍ መሰል አዲስ ምርት እንዲያበለጽግና ምርቱንም ለአውሮፓውያን ገበያ ማቅረብ እንዲችል የሚፈቅድ ነበር። ድርጅቱ ግን ከስምምነቱ ውጪ ሕገወጥ በመሆን ድርጊት ጤፍን ለራሱ ኪስ ማደለቢያ ማድረግን ሰነዶች ይጠቁማሉ። እንደ አውሮፓውያን ዘመን አቆጣጠር በ2009 ድርጅቱ ከሰርኩ በሚል ሰበብ ስራውን አቆመ። ስራውን ከማቆሙ ቀደም ባሉት ዓመታት ግን ድርጅቱ ከአውሮፓ የባለቤትነት መብት ማረጋገጫ ቢሮ ጤፍን በተለያየ መልኩ ማለትም በዱቄት በቡኬት መልክና ሌሎች ጤፍ መሰል ምርቶችን አቀነባብሮ የመሸጥ መብት አግኝቶ ነበር። በመቀጠል ይህ ድርጅት ከመዘጋቱ በፊት ያገኘውን የባለቤትነት መብት እውቅናውን ሙሉ በሙሉ ለሌላ አዲስ ለተቋቋመ ድርጅት በመሸጥ ሌላ የማጭበርበር ሴራ አከናውነዋል። ከጤፍ ከሀገር ውስጥ ሰብልነት አልፎ በዓለም አቀፍ ደረጃ ገበያ ላይ እንዲውል ለማድረግ በማሰብ የተጀመረው ግንኙነት ወደ ኋላ ላይ በከዚህ በመጀመሪያ ላይ ከተሳተፉት የእነዚህ የውጭ ድርጅት አንድ ግማሾቹ ተመራማሪዎች፣ ግማሾቹ ነጋዴዎች፣ ግማሾቹም ደላሎች ናቸው። የውጭ ዜጎች ዜጎች የጤፍን አዋጭነት አይተው በመጨረሻ ላይ ከኛም ጋር በተፈጠረው ክፍተት አንጻር የውንብድና ተግባር የማጭበር ተግባር ነው የተሰራው። ባንክ ረብሲን ዲክሌር ሲያደርግ ከስራ ያለው ብሎ ነው። እንግዲህ እኛ ከገንዘቡ በላይ ይሄን ነገር የሱ ሳይሆን የኢትዮጵያ ማህበረሰብ ለዘመናት ጠብቆ ያቆየው ሀብት ነው እንግዲህ ይሄ የእግዜርና የፈጣሪ ስራ ነው አትክልት ማብቅ እንትኑ ከዛ በላይ ግን ምንድን ነው ይሄ ብዙ እጽዋቶች ብዙ ፕላንቶች ጠፍተዋል ፕላንቶቹ እንዳይጠፉ ጠብቆ ተንከባክቦ የማቆየት የማህበረሰብ እውቀት ነው በዚህ አንጻር ነው የእኛ ነው የእኛ ገበሬ የእኛ አርሶ አደር ለዘመናት ጤፍን ለምግብ እንደሚሆን አውቆ ከእፅዋት ውስጥ መርጦ ከማሳ እስከ ጉርሻ ያለውን ሂደት ጀምሮ በእውቀት አዳብሮት በዘመና ሲጠቀምበት የነበረውን ወደ ፓተንት ስንገባ የማህበረሰብ እውቀት ላይ የሚወድቀውን እውቀት የቴክኒካል ቋንቋዎች ጨምሮበት በአምስት ሀገሮች አስመዘገበው፣ ዘጠና በላይ ሀገሮች አመልክቶ ማለት ነው። በአሜሪካና በጃፓን ይህ ውድቅ ተደርገዋል። ምክንያቱም ይሄ የታወቀ ነገር ነው። እንግዲህ የፓተንት የሚሰጠው ፈጠራዊ ብቃትን ላሳየ አዲስ መሆኑን ኢንቨንቲቭ ስቴፕ ፈጠራዊ ብቃት አዲስ መሆኑን ማሳየት ነው እና ማንም በዚህ መስክ ያለ አቬሬጅ እውቀት ያለው ሰው በቀላሉ የሚረዳው ከሆነ አዲስ ፈጠራ ነው ተብሎ አይሰጠው። ጤፍ መፈለጉን ባወቀ ሰዓት ሌላኛው ሀይል ከኢኮኖሚ ጠቀሜታ አንጻር ተነስቶ ጤፍ የእኔ ነው የከሌ ነው ብሎ ቢነሳ ይሄ ኖርማሊ ብዙ የሚገርም አይሆንም። ነገር ግን ይሄ ማለት ጤፍ ኢትዮጵያዊ አይደለም ብሎ መውሰድ ግን ወይንም ደግሞ ዝድ ድምዳሜ የሚያደርሰን አይደለም። ጤፍ ኢትዮጵያዊ ነው። ኢትዮጵያውያን ለብዙ ሺህ ዓመታት ይዘውት የቆዩት ሀብት ነው። ይሄ ሀብት በተገቢ ሁኔታ ተጠብቆ በተገቢ ሁኔታ አሁን ባለው ሁኔታ በሳይንስም ጭምር ተደግፎ ምርታማነቱ ጨምሮ የአካባቢውን ማህበራዊና ኢኮኖሚያዊ ጠቀሜታ በተለይም ደግሞ የሀገሪቱን ኢኮኖሚያዊ ተጠቃሚነት ከፍ ማድረግ የሚችል እንደሆነ እንገነዘባለን። የጤፍ ባለመብትነት ጥያቄን ለማስመለስም ሆነ የሆላንዱ ችፒፋይ ድርጅት ሕገወጥ ተግባር ልባት ለመስጠት በአገር አቀፍ ደረጃ አንድ የመውቅ አንዴ ቀዝቀዝ በሚል ስሜት እንቅስቃሴ ቢኖርም እስካሁን የመጣ ለውጥ የለም። ጥያቄው የባለቤትነት ብቻ ሳይሆን ለረጅም ሺህ ዘመናት አብሮት የኖረ የሚሊዮን አርሶ አደሮች ታሪክ ጭምር በመሆኑ ህገወጥ ድርጊቱን ለማስቆም የሚደረገውም ጥረት የሁሉም ዜጋ ኃላፊነት ነው። በአጠቃላይ በጤፍ ብቻ ሳይሆን በሁሉም ሰብሎች ብዙ ስራ መስራት ያለብን እንደሆነ ይታወቃል። የምርምር አጠቃላይ ስራችን ያን ያክል የጎለበተ ነው ተብሎ የሚወሰድ አይደለም። ብዙ ነገሮች፣ ብዙ ስራዎች መሰራት እንዳለባቸው ሚኒስቴር መስሪያ ቤታችን ያምናል። ነገር ግን በዓለም ደረጃ ይሄ ነገር እንዲታወቅ ጤፍ በተለይም ደግሞ የኢትዮጵያ የግል ሀብቷ እንደሆነ ፓተንት እንዲኖረው በዚህ በኩል በተለይም ደግሞ በዘርፉ የተሰማሩ በምርምር የተሰማሩ ጠበብት በጣም በብዙ መልክ ነው የሚሞግቱት። ብዙ አርጉመንት፣ ሳይንቲፊክ አርጉመንት ጭምር አላቸው። ነገር ግን ይሄ ነገር ያው አሁን ባለው ሁኔታ ካለን አጠቃላይ ጅምር እንቅስቃሴ ጋር ተያይዞ ስራው የተጀመረ ቢሆንም እንደዚህ ያለቀለት ስራ ተሰርቷል በዚህ በኩል ብሎ ማስቀመጥ አይቻልም። አጠቃላይ ፓተንት እንትኑ በእኛ ግምጋሜ የጃፓን ላይ ውድቀት የተደረገበትን፣ አሜሪካ ላይ ውድቅ የተደረገበትን ታሳቢ አድርገን ፑር ፓተንት ነው። ፑር ፓተንት ነው እና ይሄንን ፓተንት የተሰጠው እንዲሰረዝና እንዲነሳበት ማድረግ ነው አላማው። እንዲነሳ ስናደርግ ፓተንቱ ለኢትዮጵያ ይሰጣል ማለት አይደለም። ኢሹ ምን ይሆናል ማለት ነው፣ አንድ ሰው ከልካይና ነሻ አይሆንም ማለት ነው። ከልካይና ነሻ አይሆንም። ስለዚህ የኛ ሀገር ነጋዴዎች፣ አምራቾች ጤፍን ለጆንያ ብቻ እየሸጡ አይደለም ከብረው በነገራችን ላይ ጤፍን ፕሮሰስ እያረግ እያሸግ ብራንድ እያረግ በኤሌክትሮኒክስ መንገድ በምንም ምርቱን ጨምረ የሀገር ውስጥ ፍጀታውን ማልፎ ስትልቀው ነው እንትንም የሚሆነው ስለዚህ ያ ነገር እንዳለ ሆኖ ሞር የክብራችን ጉዳይ ይመለሳል ማለት ነው የእኛ የረዥም ጊዜ መገለጫ የሆነው የጤፍ የባለቤትነት ጥያቄያችን ተፈትቶ ጤፋችን እንደ ቡናችን በዓለም የሚታወቅበት ወቅት ሩቅ አይሆንም። በዝምታ ድባብ ኖሮና ብዙ ያልተዘመረለት ጤፋችን በዓለም ደረጃ እውቅና አግኝቶ አርሶ አደሮቻችን የላባቸውን ዋጋ ይበልጥ የሚያገኙበትና ፍትሐዊ ተጠቃሚነታቸው